ሰላም፣ ጤና ይስጥልኝ። ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዶክተር ዮሃንስ ይባላለሁኝ። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከበርካታ የቻናል ተከታዮች በመጣልኝ ጥያቄ መሰረት በእርግዝና ወቅት ፎሊክ አሲድን መውሰድ መቼ ነው መጀመር ያለብን ትክክለኛውን ጊዜ ንገረን፣ የሚል ጥያቄ መጥቶልኛል። ታዲያ በእርግዝናችሁ ወቅት ፎሊክ አሲድን መውሰድ መቼ መጀመር እንዳለባችሁ ትክክለኛውን ጊዜ እነግራችኋለሁ ማለት ነው። በተጨማሪውን ደግሞ በእርግዝናችሁ ወቅት ፎሊክ አሲድን መውሰድ ምን ጠቀሜታ እንዳለው በሚገባ ዘርዝሬ አብራራለሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ ይህ የጤና ትምህርት በጣም ጠቃሚና አስተማሪ ስለሆነ በርካቶች ማወቅ ስላለባቸው ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩልኝ እላለሁኝ። አዲስ ቻናል ደግሞ አለኝ። እሱን ሰብስክራይብ በማድረግም ጠቃሚ የጤና ትምህርቶችን የምታገኙ ይሆናል። ሊንኩን በኮመንት የመጀመሪያ ቦክስ ላይ እና በዲስክሪፕሽን ቦክስ ላይ የማሰፍርላችሁ ይሆናል ማለት ነው። በቀጥታ ወደ ጤና ትምህርቱ የምገባ ይሆናል። እንግዲህ ለማርገዝ ላሰቡ ሴቶች ቢያንስ ከአንድ ወር በፊት ፎሊክ አሲድ ተጨማሪ ሰፕልመንቶችን መውሰድ እንዲጀምሩ ይመከራል ማለት ነው። ፎሊክ አሲድን መውሰድ ያለባችሁ ካረገዛችሁ በኋላ ከሶስት ወር በኋላ፣ ከአራት ወር እንዲሁም ደግሞ ከአምስትና ከስድስት ወር በኋላ ሳይሆን ማርገዝ ከማሰባችሁ በፊት አስቀድማችሁ ከአንድ ወር በፊት ከቻላችሁም ደግሞ ከማርገዛችሁ ከሶስት ወርና ከሁለት ወር በፊት አስቀድማችሁ ፎሊክ አሲድን መጠቀም እንድትጀምሩ ይመከራል ማለት ነው። በትክክል ፎሊክ አሲድ አገልግሎት ላይ የሚውለው በዛ ጊዜ ነው። ምክንያቱም ውሎ አድሮ ወደ ሕፃኑ አእምሮ፣ እናም አከርካሪነት የሚሸጋገር የነርቭ ቱቦ በእርግዝና የመጀመሪያዎቹ ሳምንታት ውስጥ ስለሚፈጠር ነው። ምክንያቱም ጽንስ ከተፈጠረ በኋላ በአጠቃላይ የነርቭ ቱቦዎችን እንዲሁም ደግሞ መላ አካላቶችን የሚያዳብረው በመጀመሪያ አስራ ሁለት ሳምንታት ውስጥ ነው። ስለዚህ ፎሊክ አሲድ ደግሞ የሚያገለግለው የህፃኑ መላ አካላቶች የነርቭ ቱቦዎች በሚፈጠሩበት ጊዜ የሚከሰቱ ችግሮችን ለመከላከል ስለሆነ አስቀድማችሁ ከማርገዛችሁ ከአንድ ወር ወይም ደግሞ ከሁለት ወር ከቻላችሁም ከሶስት ወር በፊትና ካረገዛችሁ በኋላ እስከ ሶስት ወር መውሰድ አለባችሁ ማለት ነው። ምክንያቱም እነዚህ ችግሮች እንዳይፈጠሩ አስቀድማችሁ ለመከላከል እነዚህ የነርቭ ቱቦ ጉድለቶች፣ የደም ቧንቧ ጉድለቶች እንዳይከሰቱ እነዚህን ችግሮች የምትከላከሉት አስቀድማችሁ በምትወስዱበት ጊዜ ነው። ነገር ግን አንዴ እነዚህ ችግሮች በመጀመሪያዎቹ 12 ሳምንታት ስለሆነ ጽንሱ መላ አካላቱን ሲያዳብር የሚፈጠሩት ችግሮች ከተፈጠሩ በኋላ ከአራት ወር ከአምስት ወር በኋላ ፎሊክ አሲድን ብትወስዱ ችግሩን በፍጹም አይቀለብሰውም ማለት ነው። ህፃኑ እንግዲህ ከበርካታ ችግሮች ጋር ሊፈጠር ይችላል ማለት ነው። ምናልባትም እንደዛ አይነት ችግሮች የሚፈጠሩ ከሆነ ነገር ግን ግዴታ ይፈጠራል ማለት አይደለም። አስቀድማችሁ ግን መከላከል አለባችሁ። ብዙውን ጊዜ አንዲት ሴት ነፍሰ ጡር መሆኗን ሳታውቅ በፎሊክ አሲድ ቀደም ብሎ አለመውሰድ ምክንያት በጽንሱ ላይ ችግሮች ይፈጠራሉ። በቂ ፎሊክ አሲድ ቀደም ብሎ መመገብ እንደ ስፒና ቢፊዳ ወይም ደግሞ አኔንሴፋሊ ያሉ የነርፍ ቧንቧ ጉድለቶች ስጋት በከፍተኛ ሁኔታ ይቀንሳል ማለት ነው። ሴቶች በየቀኑ ቢያንስ ከአራት መቶ ወይም ደግሞ አምስት መቶ ማይክሮግራም ፎሊክ አሲድን መውሰድ አለባቸው። በአንዳንድ ሁኔታዎች ከፍ ያለ መጠን ያለው ፎሊክ አሲድ በዶክተራችሁ ሊታዘዝላችሁ ይችላል። በተለይም አንዳንድ የአደጋ መንስኤዎች ወይም ደግሞ የነርቭ ቧንቧ ችግር ያለባቸው ሴቶች ከፍ ያለ መጠን ሊታዘዝላቸው ይችላል። ፎሊክ አሲድ እንግዲህ በተፈጥሮ በአመጋገብም ሊገኝ ይችላል። እንደ ቅጠላማ አረንጓዴ አትክልቶችን፣ ቆምጣጣ ፍራፍሬዎችን፣ ባቄላ እናም ጥራጥሬዎች ጥሩ የፎሊክ አሲድ ምንጮች ናቸው። ይሁን እንጂ በእርግዝና ወቅት በአመጋገብ ብቻ በቂ የሆነ ፎሊክ አሲድ መጠንን ለማግኘት ከባድ ነው። ለዚህም ነው ተጨማሪ ሰፕልመንቶችን እንድትወስዱ የሚመከረው። ቀደም ሲል በነርቭ ቱቦ ጉድለት የተጠቃ እርግዝና ያጋጠማቸው፣ የተወሰኑ መድኃኒቶችን የሚወስዱ ለምሳሌ የሚጥል በሽታን ለማከም ጥቅም ላይ የሚውሉ መድኃኒቶችን የሚወስዱ ሴቶች ወይም ደግሞ በዘርፍ የነርቭ ቱቦ ጉድለት ያለባቸው ሴቶች ቀደም ብለው መጠነኛ ወይም ደግሞ መከራል ማለት ነው። ምክንያቱም ለመመሰላችሁ ክቡራትና ክቡራን ተመልካቾች ቅድም እንዳልኳችሁ አንዳንድ ሴቶች መውሰድ ካለባቸው መጠን በላይ ከፍ ያለ መጠን እንዲወስዱ ስለሚመከር ነው። በአንዳንድ ጉድለት አማካኝነት አሁን ለምሳሌ የቫይታሚን ቢ ናይን እጥረት ካለባችሁ ወይም ደግሞ በተፈጥሮ ፎሌትን ብዙ ጊዜ የማትመገቡ ከሆነ ከፍ ያለ የፎሊክ አሲድ መጠን እንድትወስዱ ሊደረግ ይችላል ማለት ነው። ስለዚህ ብዙ ጊዜ እንግዲህ የሚወሰደው አራት መቶ ወይም ደግሞ አምስት መቶ ማይክሮግራም ማለት ነው። ነገር ግን አንዳንድ ጊዜ ከዚህ በላይ መውሰድ ሊኖርባችሁ ስለሚችል ብዙ ጊዜ ዶክተራችሁን ማማከር ይመረጣል ማለት ነው። ታዲያ እንግዲህ በእርግዝና ወቅት ፎሊክ አሲድ አሲድን መውሰድ የሚሰጠው ጥቅሞች ምንድን ነው? ፎሊክ አሲድ ለምንድን ነው ውሰዱ የሚባለው የሚለውን ደግሞ በደንብ ዘርዝሬ ስልንገራችሁ የፎሊክ አሲድ ጥቅምን በእርግዝናችሁ ወቅት ማወቅ አለባችሁ። አንደኛ እንግዲህ የነርቭ ቱቦ ጉድለቶችን ለመከላከል ይረዳል። ፎሊክ አሲድ በነርቭ ቱቦ እድገት ውስጥ ወሳኝ ሚናን ይጫወታል። ይህም በኋላ የህፃኑን አንጎልና የአከርካሪ አጥንትን ይፈጥራል። በእርግዝና የመጀመሪያ ደረጃዎች ውስጥ በቂ የሆነ ፎሊክ አሲድ መውሰድ እንደ ስፒና ቢፊዳ እናም አኔሴፋ ላይ ያሉ የነርቭ ቱቦዎች ጉለቶችን በእጅጉ ይቀንሳል ማለት ነው። ሁለተኛ ጠቀሜታው ደግሞ ሌሎች የወሊድ ጉለቶችን ይቀንሳል። ከነርቭ ቱቦ ጉድለቶች በተጨማሪ ፎሊክ አሲድ የከንፈርና የላንቃ መሰንጠቅን፣ የልብ ጉድለቶችን እናም የእጅና እግር እክሎችን ጨምሮ ሌሎች በጽንሱ ላይ ለሚፈጠሩ ችግሮች ተጋላጭነትን ይቀንሳል። ሶስተኛው ጥቅሙ ደግሞ የእናቶችን ጤናን ይደግፋል። ፎሊክ አሲድ ቀይ የደም ሴሎችን በማምረትና በዲኤንኤ ውህደት ውስጥ ይሳተፋል ይህም ለመደበኛ ህዋስ ክፍፍልና እድገት ወሳኝ ነው። በእርግዝና ወቅት የእናትየው የደም መጠን ይጨምራል፣ እናም ፎሊክ አሲድ ይህንን ፍላጎት ለማሟላት ተጨማሪ ቀይ የደም ሴሎችን ለማምረት ይረዳል። አራተኛ ደግሞ ጠቀሜታው ያለ ጊዜው የመውለድ አደጋን ይቀንሳል። ጥናቶች እንዳረጋገጡት ከእርግዝና በፊትና በእርግዝና ወቅት ፎሊክ አሲድ የሚወቱ ሴቶች ያለ ጊዜው የመውለድ እድላቸው ዝቅተኛ ነው። ያለ ጊዜው መውለድ ብዙ ጊዜ የሚከሰተው ከልጁ ብዙ የጤና ችግሮች ጋር የተቆራኘ ነው። ስለዚህ ይህንን አደጋ መቀነስ ወሳኝ ነው። ፎሊክ አሲድን በመውሰድ አምስተኛ ሜጋሎ ብላስቲክ የደም ማነስን ይቀንሳል። የፎሊክ አሲድ እጥረት ወደ ሜጋሎ ብላስቲክ የደም ማነስ ሊያመራ ይችላል። ይህም ቀይ የደም ሴሎች ከመደበኛው በላይ የሚበልጡ እናም በትክክል መስራት የማይችሉበት ሁኔታ ነው፣ ሜጋሎብላስቲክ የደም ማነስ የምንለው ይህም ለእናቲቱም ሆነ ለሕፃኑ ጎጂ ሊሆን ይችላል። በእርግዝና ወቅት በቂ የሆነ ፎሊክ አሲድን መውሰድ ይህንን በሽታ ለመከላከል ይረዳል። ስድስተኛ የህፃኑን እድገት ይደግፋል። ፎሊክ አሲድ እንግዲ ለአዳዲስ ህዋሳትና ቲሾች መፈጠር እናም ለእድገት አስፈላጊ ነው። ለህፃኑ የአካል ክፍሎች አጽም፣ እናም የነርቭ ስርዓት እድገት ወሳኝ ሚናን ይጫወታል። በእርግዝና ወቅት እንግዲህ በቂ የሆነ ፎሊክ አሲድ መውሰድ ህፃኑ ለትክክለኛ እድገት አስፈላጊ የሆኑ ንጥረ ነገሮች እንዲኖረው ይረዷዋል ማለት ነው። ሰባተኛ በፕሪክላምፒሲያ የመያዝ እድልን ይቀንሳል። ፕሪክላምፒሲያ በከፍተኛ የደም ግፊትና የአካል ክፍሎች መጎዳት የሚታወቅ ከባድ የእርግዝና ችግር ነው። ጥናቶች እንደሚያሳዩት በእርግዝና መጀመሪያ ላይ ፎሊክ አሲድ ማሟያን ወይም ደግሞ ሰፕልመንቶች መውሰድ በፕሪክላምፒሲያ የመያዝ እድልን ይቀንሳል። ፕሪክላምፒሲያ ከባድ የሆነ ችግር ነው። ድንገተኛ የሆነ የደም ግፊት ማለት ነው። ባንዴ የሚከሰት የደም ግፊት ነው። ይህንን ችግር ለመቀነስ ይረዳል ማለት ነው። ስለዚህ ፎሊክ አሲድን በእርግዝናችሁ ጊዜ መውሰድ እነዚህን ዘርፈ ብዙ የጤና ጥቅሞችን ይሰጣል። በጣም ወሳኝ ፕሪናታል ቫይታሚን ነው ወይም ደግሞ የቅድመ ወሊድ ቫይታሚን ነው ማለት ነው። ማንኛውም ሴት እንግዲህ በእርግዝናዋ ወቅት ፎሊክ አሲድን መውሰድ አለባት። በተጨማሪም በፎሊክ አሲድ የበለጸጉ ጤናማ የሆኑ ምግቦችንም መመገብ አለባት። ነገር ግን ትክክለኛ የአወሳሰዱ ጊዜ መቼ ነው? ማለት ነው። ከማርገዛችሁ አንድ ወር ወይም ደግሞ ሁለት ወር ቀደም ብላችሁ ትጀምራላችሁ። እርግዝናው ከተፈጠረ በኋላም ደግሞ እስከ ሶስት ወር ድረስ ፎሊክ አሲድን መውሰድ አለባችሁ ማለት ነው። ከዛ በኋላ መውሰድ አለባችሁ ወይም ደግሞ የለባችሁም የሚለውን ለማረጋገጥ ዶክተራችሁን በማማከር በቀጣይም ልትወስዱ ትችላላችሁ ወይም ደግሞ በቂ ሊባል ይችላል ማለት ነው። ነገር ግን እርግዝና ከመፈጠሩ ከአንድ ወይም ደግሞ ከሁለት ወር በፊት አስቀድማችሁ ጀምራችሁ እስከ እርግዝናችሁ ሶስት ወር ድረስ ግን በቀጣይነት መወሰድ አለበት። አስተውሉ። አብዛኛዎቹ እነዚህ ጥቅሞች የሚገኙት ፎሊክ አሲድን ከመፀነሳችሁ በፊትና በመጀመሪያዎቹ የእርግዝና ወራት ውስጥ ሲወሰድ መሆኑን ልብ ሊባል ይገባል። ስለዚህ ለማርገዝ ያቀዱ ሴቶች በቂ ምግብ እንዲወስዱ፣ የፎሊክ አሲድ ማሟያን እንዲወስዱ ወይም ደግሞ በፎሊክ አሲድ የበለጸጉ ምግቦችን አስቀድመው እንዲመገቡ ይመከራል፣ ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ ጥያቄያችሁን አጠር አድርጌ ግልጽ አድርጌ እንደመለስኩላችሁ ተስፋ አረጋለሁኝ ማለት ነው። ተያይዞ ደግሞ ያልገባችሁ ጥያቄ ካለ በኮመንት ላይ አስፍሩልኝ። ክብራትና ክብራን ተመልካቾቼ ላይክና ሼር እያደረጋችሁ ደግሞ ለሌሎችም ማድርሱ። በሌላ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻውቻው።